በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት በነበረው የጸጥታ መደፍረስ የማህበረሰቡ ሰላም ችግር ውስጥ ገብቶ ቆይቶ ነበር። የሀገር መከላከያ ሰራዊት ከዞኑ የጸጥታ ኃይሎችና መንግስታዊ መዋቅር ብሎም ከማህበረሰቡ ጋር በመቀናጀት በሰሩት ስራ በዞኑ ሁሉም ወረዳዎች በሚባል ደረጃ አንጻራዊ ሰላም መስፈን ተችለዋል። በምስራቅ ወለጋ ዞን አንገርጉቴ ከተማ ነዋሪዎችም የተረጋጋ ህይወት እንዲመሩ ከማስቻሉን ባሻገር ቀደም ሲል በመደበኛነት ይከናወን የነበሩ ና ኢኮኖሚያዊ እንቅስቃሴዎች ና የልማት ስራዎች ወደ ቀድሞ መመለሳቸውን ተናግረዋል በከተማችን 2015 እስከ 2016 የጸጥታ ሁኔታ ጥሩ አልነበረም በአሁኑ ጊዜ ግን ጸጥታው ከሞላ ጎደል ጥሩ ሁኔታ ላይ ነው ያለ ልማቶችም እየተሰሩ ነው ያሉ። ጥሩ ሁኔታ ላይ ነው ያለ ነው። በአሁኑ ጊዜ ተማሪም ሆነ ነጋዴ በአብዛኛው ሰላሙ ስለተመለሰ ወደ ስራው የተመልሶ ሰው በማንኛውም ስራው ላይ እንደሚገኝ ነው የሚገኘው። ከበፊቱ በጣም የተሻለ ሁኔታ እንዳለ ነው ሰው። ነጋዴው ንግዱን ደግሞ እንደገና፣ መንግስት ሰራተኛውም በተረጋጋ ሁኔታ ስራውን ተመልሶ እንደተሰራ ነው ያለው። የአንገር ጉቴ ከተማ አስተዳደር ካሁን በፊት የጸጥታ ችግር ነበረባት። አሁን ግን በጸጥታው ላይ፣ በፖለቲካው ላይ፣ በልማቱ ላይ በተሰራው ስራ አንጻር ከተማችን በሰላም የተረጋጋ ሰላምና የህዝብ ግንኙነት የህዝብ ለህዝብ ግንኙነት ተጠናክረው አሁን አንጻራዊ ሰላም ያለ መሆኑ ነው። ዘጠኝ እና ከዛ በላይ የሆነ ብሄር ብሄረሰቦች ናቸው ያሉት። እኒህ ዘጠኙ ብሄር ብሄረሰቦች በፍቅር ተዋደው ተከባብረው ተቻችለው አብረው እየኖሩ እና አብረው በልማት ስራ ላይ በጸጥታ ማስከበር ስራ ላይ በጋራ ተባብረው እየሰሩ ያሉበት ሁኔታ ነው። አሁን ላይ በአካባቢያቸው የመጣውን አንጻራዊ ሰላምና ልማት ቀጣይነት እንዲኖረው ተግተው እንደሚሰሩ የገለጹት ነዋሪዎቹ ነፍጥ ያነገቡ ኃይሎች የቀረበላቸውን የሰላም ስምምነት በመቀበል ወደ ሰላማዊ ሕይወት እንዲመለሱ ጥሪ አቅርበዋል። ሕብረተሰቡ እንግዲህ ከመንግስት ጎን ሁኖ ሰላሙን ለማስጠበቅ መጀመሪያ የሕብረተሰቡን እንቅስቃሴ ይፈልጋል። ስለዚህ ሕብረተሰቡ ማንም ለሀገሩ ዘብ ቆሞ ሰላምን ለማምጣት ከመንግስት ጎን መቆም አለበት። ያው ከማህበረሰቡ የምጠበቀው ይሄንን ሰላም ለማስቀጠል ሁሉም በጋራ በሰላም ላይ መስራት የመጀመሪያ ቀዳሚ አጀንዳው ነው ማለት ነው። ህብረተሰቡ በአጠቃላይ በሄር ብሄረሰቡ በአጠቃላይ በሰላም ላይ አጀንዳ አድርጎ የመጀመሪያ አጀንዳ አድርጎ ነው እየሰራ ያለው። በጋራ በሰላም ጉዳይ ላይ ተባብሮ እየሰራ ነው ያለው። እንደ መንግስትም ያለው አቅጣጫ እንደ ከተማችንና እንደ ዙሪያችንም ይሄ ስላም ማስከበሩ ስራ እየተሰራ ያለበትና ህዝቡም በዚህ ላይ እየተባበረ መሆኑ ነው ማለት ነው።